ቤት ከሌላቸው በጣም ከባድ ነው እና ቤት ስታገኝ ደግሞ ማረፊያ ወሳኝ ነገር ነው። የሰው ልጅ ማረፊያ ያስፈልገዋል። እንደዚህ ደግሞ ጀርመን እንደዚህ ይከብዳል ብዬ አስቤ ያለን ቲ የዛሬ አድማጭ ተመልካቾቼ አንድ ጥያቄ ልጠይቃችሁ። በሕይወታችሁ ብዙ ነገር ኖሯችሁ ጥሩ ነገር አከማችታችሁ፣ ለብዙ ሰው ተርፋችሁ፣ ምንም ባላሰባችሁት ሁኔታ ግን ከእጃችሁ ያጣችሁ ቀን ሁሉም ፊቱን አዞሮባችሁ አጋጥሟችሁ ያውቃል? ከባድ የማያልፍ ጊዜን አሳልፋችሁ ታውቃላችሁ? ከመኖር ብዙ ነገር ከማየት ወደ ለማየትስ ወርዳችሁ ታውቃላችሁ? ይህ ስሜት እጅግ ከባድ ነው። በውስጥ እጅግ ስለሚያሳዝን ስለደረሱኝ ዜናዎች በዝርዝር አስደምጣችሁ ተመልክቷለሁ ፋኒና ሳምሪ በለጸጉ አደጉ ቀን በቀን ሀብትን ሰበሰቡ ስንል እጅግ ባልጠበቅ ነው ባላሰብነው ሁኔታ የትዳር ሁኔታቸውን መፋታታቸውን ሰምተን ነበር አሁን ደግሞ እጅግ አሳዛኝ የሆኑ ጉዳዮችን በውስጥ እየሰማን እንገኛለን ፋኒ በቪዲዮ መግቢያ እንደተመለከታችሁት እጅግ በሁኔታዎች ሁሉ ደክሞት ከባድ ነው ያለው ነገር በጀርመን ያለው ነገርም ይከብዳል ቤታቶ መቆየት እጅግ ያሳዝናል ሲል ሁኔታውን ጠቅለል አድርጎ ገልጿል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 ጫናን ተቋቁማችሁ የኖራችሁ ልጅ ወልዳችሁን በልጅ የተባረካችሁ ብዙ ነገር እያያችሁ የነበራችሁ ልጆች ናችሁ። እንዴት በዚህን ያህል ደረጃ ተጣልታችሁ? መጣላታችሁ ደግሞ ሳያንስ ለሚዲያስ እንዴት አንዱ አንዱን በዚህ ያህል ደረጃ ያወርዳል? እንዴት በዚህ ያህል ደረጃ ሲካሰሳል? እያለ ብዙ ሰው ጥያቄ ሲያነሳ ሁለቱንም ሲቆጡ ነበሩ። እንግዲህ ፋኒም በራሱ በኩል የተለያዩ ሁኔታዎቹን አስረድቷል። ስለነበረበት የትዳር የፍቅር ህይወት እጅግ ከባድ አስቸጋሪ ሁኔታ እንደነበር ጠቅለል ክፍል አድርጎ ገልጿል። በዚህ በኩል ደግሞ ሳምሪም ስለነበረችበት ስላሳለፈችው የተለያዩ በደሎችም እሷም የኔን እውነት ስሙኝ ስትል ብዙ ነገር ተናግራለች። እንግዲህ የሁለቱ ጉዳይ እራሳቸው ነው አሁንም ቢሆን የሚመለከታቸው። ምንም ቢሆን በመካከላቸው ልጆች እስካሉ ድረስ እንዲህ ነው እንዲህ ነው ተብሎ ሌላ ሰው መጥፎ ነገር ባያወራ ጥሩ ነው ባይ ነኝ። ምክንያቱም እነዚህ ልጆች ወደፊት በልጆቻቸው መገናኘት እድል ሊኖራቸው ይችላል። ስለዚህ እነዚህ ልጆች የሚገናኙ ከሆነ የሚያሳፍር ደስ የማያሰኝ ነገር አንዱ አንዱ መናገሩም ተገቢ ነው ብዬ አላስብም። እንግዲህ ይህ በእንዲህ እንዳለ ፋኒና ሳምሪ እንግዲህ እኛ ብዙዎቻችን ከምናውቃቸው ገና በአስራ ቤት እድሜያቸው ከተዋወቁበት ጀምሮ የዩትዩብ ቻናል ነበራቸው። በዛ ዩትዩብ ቻናላቸው ከቀን ወደ ቀን ኑሯቸው ሲሻሻል፣ በልጆች ሲባረኩ፣ ከቤት ሌላ ቤት እየገዙ ከአንዱ ቤት ወደ አንዱ ቤት እየቀያየሩ የተለያዩ መኝታ ቤት ብዛት ያላቸውን ቤቶች እየቀያየሩ በሀብት ሲጎለምሱ አይተናል። ከዛ አልፎ አልፎ ተርፎ መኪና በየጊዜው ሲቀያየሩ፣ ሰርፕራይዝ ሲደራረጉ አይተናል እንዲሁ ደግሞ ኢትዮጵያ መጥተው ደግሞ የተለያዩ አፓርትመንት ሪልስቴቶችን ሁሉ ሲገዙ ተመልክተናል። ብዙዎች ይህንንም በመመልከት የሶሻል ሚዲያውንም ነገር በደንብ ባለማጥናትም ጭምር አንዳንድ የሚገዙት የማስታወቂያ ቤቶቹንም በደንብ ባለማስተዋልም ጭምር ብዙዎች በእነዚህ ትዳር ይቀናል። ያው እነዚህ ልጆች ገና በዚህ እድሜያቸው በሀብት ላይ ሀብት፣ በአንዱ ቤት ላይ አንዱ ቤት እየተጨመረ በጣም አደጉ እያሉ ብዙዎች ነው ይህንን ትዳር ያሉበትን ነገር የሚያደንቁት። እንግዲህ ጠቅለል ባለመልኩ ፋኒና ሳምሪ የተናገሩት አንዳንዱ ቤቶች እዛ ላይ ለ የተለያዩ ማስታወቂያዎች ሰውንም ለመሳብ ለቪውም ተብሎ ቤት ገዛን እንደዚህም ገዛን እያልን እናወራለን እንጂ እኛ ያፈራናቸው ሀብቶች በጥቂት የሚቆጠሩ ናቸው ብሏል። ከዛም ሆኖ ግን ፋኒና ሳምሪ የተለያዩ ሀብቶች በሀገራቸውን በሚኖሩበት ጀርመን ሀገርም ብዙ ነገሮች እንዳፈሩ ራሳቸውም ተናግሯል። እኛም ተመልክተናል። እንግዲህ እነዚህ ነገሮች እንዳልነበር ሆነው ዛሬ መፋታታቸው መለያየታቸው ከተሰማ በኋላ ግን ያሉበት የህይወት ነገር እጅግ አሳዛኝ እጅግ ደግሞ ብዙዎችንም ያነጋገረ እየሆነ መጥቷል። ፋኒ በቅርቡ የዩትዩብ ቪዲዮ ለቆ ነበር። በዛ የዩትዩብ ቪዲዮ ሶስት አበይት ነጥቦችን ተናግሯል። ከልጆቹ ጋር የተለያዩ ጊዜያቶች ሲያሳልፍም በዛ ቪዲዮ ላይ ይታያል። ታዲያ ከተናገራቸው ሶስት ነጥቦች እኛም በአጽኖት ልንነግራቸው የፈለግ ነው፣ ብዙዎችንም ደግሞ ያስተምራል ብለን ያሰብነውን ነገር ነው። ፋኒ እንግዲህ ቤት ለመፈለግ እጅግ እየተንከራተተ እንደሚገኝ፣ በጀርመን የተለያዩ ቦታዎች ላይም እያጠያየቀ እንደተቸገረም ጭምር ነው መረጃዎቹን ያካፈለን ማለት ነው። ፋኒና ሳምሪ ይኖሩበት የነበረው በቅርብ የገቡበት የሚያምር ቤት ነበር። ነገር ግን በመካከላቸው በተነሳ ጥል ምክንያት ሁለቱም ከዛ ቤት ወጥተዋል። ከዛም በመቀጠል ደግሞ እዛ ቤት ውስጥ እንግዲህ የሳምሪ እናት ጂጂክያ ልጆቹን ይዛ እዛ ውስጥ ትገኛለች። ስለዚህም ፋኒ ከዛ ቤት ወጥቷል ማለት ነው። ታዲያ በዚህ ወቅት ነው ቤት እየፈለገ ባለበት አጋጣሚ ለማግኘት እንደተቸገረ ገልጾ የተናገረው። በመቀጠልም ኢትዮጵያውያኖች ብዙ ባንክ አካውንታችሁ ውስጥ ገንዘብ የምታስቀምጡ ሰዎች እባካችሁ ገንዘባችሁን የሆነ ንብረት ለመያዝ ሞክሩ፣ የሆነ ቅርስ ላይም አውሉ። ገንዘቡ በየቀ መውረዱ ስለማይቀር ንብረት ለመያዝ መወክሩ ያለም ጭምር መልእክት ሲያስተላልፍ ነበር ማለት ነው። ከዛም በመቀጠል ጀርመን እኔ ብዙ የመቆየት አላማ የለኝም እያለ ሁሉ እዛ ቪዲዮ ላይ የሆነ ነገር ጠቆም አድርጎ ሲናገር ነበር። ይህንን ያለበት ዋነኛ ነጥብ በሀገሩ የሆኑ ነገሮችን አፍርቶ በሀገሩ ላይ መቆየት እንደሚፈልግም ጭምር ለመናገር ያሰበውን ነገር ነው። ግን በአጠቃላይ እኔ ጀርመን ብዙ እኖራለሁ ብዬም አላስብም ሲል እዛ ዩቲብ ቪዲዮም ላይ ተመልክተን ነበረ። እንግዲህ ፋኒና ሳምሪ የገቡበት ነገር በጣም ከባድ ነው። በሳምሪ በኩል ጂጂ ክያ እናቷ ብዙ ነገር ነው ፋኒንም ቤተሰቦቹንም የምትናገረው። ታዲያ እንግዲህ የገቡበት የሰላም አለመረጋጋቱ ሁኔታ ራሱ ይህ ግለሰብ ከሚኖሩበት ከጀርመን ሀገር እንዲርቅ ሊያደርገው ይችላል። በሌላ ደግሞ በሶስተኛ ነጥብ በደንብ አጽንኦት ሰጥቶ የተናገረበት የልጆቹን ቪዲዮ የሚያሳይበት ቦታ ነበረ። ልጆቹን ያገኘበትንም ቅጽበት ነበር በዩቲውብ ያጋራው። ታዲያ ልጆቼን ማየት እንደዚህ አጓግቶኛ ያቅም ለካ ልጅ ማየትም እንደዚህ ይናፍቃል። በቃ የሆነ ታምር እንደሚያርጎ ነበረ ወደ ልጆ የትምህርት ቤት ማቆያ ሲሄድ የነበረው እና በቃ አሁን ፋኒ ያለበት ነገር እጅግ የሚያሳዝን ነው። ወደዛ ማቆያ ሲሄድ ልጆቹንም ወስዶ ወደ ተለያዩ ቦታ ማዝነኛ ቦታዎች ሲወስድ ፋኒ ይጠቀም የነበረው ባቡር ነበር፣ በእግር ነበር ልጆቹን ይዟቸው የነበረው። እንግዲህ እነዚህ ሰዎች በመኪና ነበር ብዙ ጊዜ ቪዲዮ ሲሰሩ፣ ብዙ ነገር ሲለቀቅ የምንመለከተው በምን አይነት ደረጃዎች ውስጥ ሆነው በዚህን ያህል ደረጃ እንደሆኑ ለማሰብ ትንሽ ይከብዳል። ፋኒ እንግዲህ አሁን እንደው የሚረባ ቤት እንኳን አለማግኘቱ እሱን ለማግኘት መቸገሩ ራሱ እጅግ በጣም የማይጠበቅ ነው። እነዚህ ዩቲዩበሮች ብዙ ሰው የሚያውቃቸው ናቸው ብዙ ሺህ ተከታይ ያላቸው ናቸው ፋይናንሻልም ጥሩ ናቸው ብለን የምናስባቸው ግለሰቦች ነበሩ። እንግዲህ የገቡበት ነገር ምን አይነት ውስጥ እንደሆነ ባይታወቅም ፋኒ ጀርመን ላይ ትንሽ ነገሮች ከብደውኛል፣ እንደዚህም ይሆናል ብዬ አላሰብኩም ሲል ነው ገልጾ የተናገረው። ብዙዎች በኮሜንታቸው አይዞን አለንል ወንድሜ፣ ተስፋ ትቁረጥ ሲሉትም የተለያዩ ሀሳብ አስተያየት ሲሰጡ ጥሩ ኮሜንትም ሲሰጡ የነበሩ ሰዎች ነበሩ ማለት ነው። አሁንም ጠንክሮ እንደሚሰራና የሆነ ቤት ውስጥ ካገኘ ጠንክሮ የተለያዩ ነገር የራሱ ስራዎች ላይ ልጆቹ ላይ አድርጎ በደንብ በሰፋፊ በተለያዩ ስራዎችም እንደሚከሰት ጭምር አያይዞ ተናግሯል ማለት ነው። እንግዲህ ልብ ማለት ያለብን አንድ ነገር አለ። ብዙ ነገር በህይወታችን ሊኖረን ይችላል። ብዙ ነገር ልናፈራ እንችላለን። ታዲያ እነዚ ነገሮች ባላሰብናቸው፣ ባልጠበቅናቸው በተለያዩ ምክንያቶች ከእጃችን ሊወጡ ይችላሉ። ተመልሰን ረጂ ከሆነብን ተረጂ መሆናችን አይቀርም። ስለዚህ በሁሉም መንገዳችን የፈጣሪ ጣልቃ ገብነት ከሌለ የህይወት ነገር እንደዚህ ነው። በቃ አንዴ ከፍታ ነው አን ዝቅታ ነው። በዚህን ያህል ደረጃ እነዚህ ልጆች ይሆናሉ ብለን አላሰብንም፣ ግን እየተመለከትን ያለ ነው። ይህንን ነው ማለት ነው። ጠቅለል ባለመልኩ ደግሞ የፋኒ ቤተሰቦች ኢትዮጵያ ያሉት ዘመዶቹ ደግሞ ስላለው ሁኔታ በፋኒም በሳምሪም በኩል ያለው ነገር እንዳሳዘናቸው ነው። አጠቃላይ መረጃው የተሰማው እንዲህ ነው እንደዛ ነው ብለው ሚዲያ ላይ ወጥተው ምንም አይነት ነገር መናገር እንዳልፈለጉ ያሉት ነገሮች ያሳያሉ። በተለይ በብዙ ሲወቀሱ የነበሩት እናቱም እህቱም ምንም አይነት ነገርን ሚዲያ መጥተው አልተናገሩም። በአጠቃላይ ግን ልጃቸው ፋኒ ያለበት ነገር ከሳምሪም ጋር ሆናቸው እንዲመሆናቸው እንዳሳዘናቸውም ጭምር በተለያዩ ቦታዎች መረጃው ተሰምቷል ሲሉ መረጃውን ያካፈሉን ግለሰቦች ነበሩ ማለት ነው። እስከ መጨረሻ እንግዲህ ፋኒና ሳምሪ ያሉበት ውጥረት ረግቦ ባላሰብነው ባልጠበቅነው ነገር አብረን ብናያቸው መልካም ነው። ካልሆነ ግን በፍቅር በሰላም ሆኖ ሁሉም የተረጋጋ ሕይወት በየፊናቸው እንዲኖሩ የእውነት ከልብ እንመኝላቸዋለን። በሌሎች ቪዲዮቻችን እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮች እስክንገናኝ ሰላሙን ሁሉ ተመኘውላችሁ።